ክፍል አርባ ዘጠኝ እንግዲህ ሁላችንም እንደምንከታተለው አሪፍ ድራማ ነው ማለት ነው። ሁላችንንም አስተማሪ ይሆናል ብዬ አስባለሁ። እኔ ከነ አደይ ድራማ ብዙ ነገር ተምሬያለሁ ማለት ነው። በአንደኛ ነገር እኔ ከአደይ ብዙ ነገር የተማርኩት እንዴት መሻልን፣ እንዴት ማለፍን፣ እንዴት መኖርን፣ በዛም ላይ ደግሞ ለክብሯ እንዴት መቆም እንዳለባት ሴት ልጅ ስትል ከሆነች ወይም ሴት ልጅ ኩሩ ከሆነች ምን ያህል ተፈላጊነቷን ባደይ አይቼዋለሁ ማለት ነው። እናንተስ ምን ታስባላችሁ? ሰላም ሰላም! ውድና የተከበራችሁ የአልማዚቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ። ላይክ ሸር እያደረጋችሁ ቤተሰብ ቤተሰቡሉ አበረታቱኝ። ሁሌም የምለቀው ቪዲዮ ወደ እናንተ እንዲደርሳችሁ ከፈለጋችሁ የደወል ምልክቷን በመንካት ብቻ ሁሌም የመለቀው ነገር ወደ እናንተ ይመጣል ማለት ነው። እንግዲህ አደይ ድራማን ከተከታተል ነው እስካሁን ያለው ነገር በጣም አስተማሪ የሆነ ቪዲዮ ነው ማለት ነው። እንግዲህ አሁን ላይ ያለው አርባ ዘጠኝ ላይ የተለቀቀው እንግዲህ ሌዱን በፍቅር ጓደኛ ታግታለች ማለት ነው። እንግዲህ ለዛሬው ደግሞ የሌዱ መጥፋት ሲያስጨንቃቸውና የቴዳ ነው ምን በልቷት ነው ምን ውጣት ነው እያሉ መከራቸው ሲጤስ የነበሩት ደግሞ፣ ቢዛም ደግሞ ሚስጥሩን እያወቀች እኔ በዚህ ጉዳይ አልገባም፣ አፌን ዘግቼ እቀመጣለሁ፣ ምክንያትም የባርከቱን ቤት መውረስ ስለምፈልግ ብላ ጥቅሟን አስቀድማ እውነቱን እያወቀች ደብቃለች ማለት ነው። ፍቅር በእርግጥ ፍቅር ለሁሉም ሰው ትምኪት የምታስብ ሸረኛ ና ነገረኛ ብትሆንም ግን ከነገሩ ተሳታፊ አልነበረችም ወይም ልጁ የእሷ ጓደኛ አግቶ እንደወሰዳት አታውቅም ነበር እሷን ያገትካት አንተ ነህ እውነቱን ተናገር የት አድርገሃት ነው ብላ ስትጠይቀው ግን ገድያታለው ሙታለይ ብሎ ነግሮ ሁሉም ሰዎች እንደሞቱ እንደሞተች ነበር የሚያውቁት አንድ ስልክ ለኤላ ተደውሎ ከፖሊስ ጣቢያ ነው የምንደውለው ዛሬ የሆነች ልጅ በይታይ በጫካው ተገላ ተገጣለይ በማለት ከነሱ ፊት ለፊት ስለነበረ ለደብም እሎ እንደተገደለች ነገረው ማለት ነው። እንግዲህ ማን ነው የገደላት የሚለውን ደግሞ ወንድሟ ሲሰማ ማምና ያቃተው? እንግዲህ እናት አባቶችን ምንድን ነው የምላቸው? ለአንዲት እህቴ መሆን አልቻልኩ፣ እህቴን አላዳንኳትም ሊዱ ሙታለች እያለ እያዘነ ነበር ባርቆትና ኤላ ይሄን ነገር ምንድን ነው የምታወሩት? ማን የነገራችሁ? አይታችኋት? አሉ ባርኮት ከወደ ውጭ ሲበጣ እያለቀሰ ነበር እና ያገኛቸው። እኔ ይሄን ነገር አላምንም። ኤላ ተነስና ሄደን ፖሊስ ጣቢያ ማረጋገጥ አለብን ብሎ ኤላና ባርኮት ተነስተው ፖሊስ ጣቢያ በሄዱበት ግን አስክሬኑ የሌላ ሰው መሆኑን ነው የተነገራቸው። ከዛ ከቤት ተመልሰው ሲመጡ ዛሬ የእህቴን የገደለውን ሰው መግደል አለብኝ ብሎ ሲፈራገጥ በነበረበት ወይም እሄዳለሁ ያ ዘደቀ በነበረበት ሰዓት ላይ ግን ተረጋጋ፣ ዛሬ ፖሊስ ጣቢያ ሄደን ነበር። እኔና ኤላ ሂደን ነበር ግን ያየነው አስክሬን የእሱ አይደለም። ስለዚህ እሷን ሞተች ማለት ነው። ተረጋጋ ሲለው ማመን አቃተው፣ አለቀሰ። ደስ አለውም ከፋውም። ግን እኮ አለሙ ሞቷ ደስ ብሎኛል። አሁንም ጎ ምንም አይነት እርግጠኛ መሆን አልቻልኩም። ትኑር ትኑር ትኑር ትሞት አላቅም በማለት ይመልስለታል። ተረጋጋ የትም ቢሆን ምንም አይነት መስዋዕት ከፍለን ፈልገን እናመጣታል ይለዋል። ባርኮት ማለት ነው ፍቅር ደግሞ መጨረሻ ላይ ግን ያየነው ነገር የፍቅር ጓደኛ ልጅቱን እንዳልገደላት የሚያሳይ ቪዲዮ እሱ ልጅቱ ሙታለ ብሎ ቢናገረን ግን ልጅቱን ለሀብታም ሽጦ ብር እንደሚቀበልባት ነ የተናገረው ማለት ነው። እሷም ደግሞ ስራ አለ ስራ ትሰራላችሁ ሲል በመሸወድና በመታለል አደይና ለምለም አለታለል ሲሉት፣ እሷን በትንሽ ጎኗ ገብቶ አታሎ ወደ ስራው ይዟት እንደሄደ ነው ስራውን እዛ ከቦታው ስትሄጂ እነግርሻለሁ ብሎ አፍኑ ነው ያስቀመጣት ማለት ነው። እንግዲህ ዛሬ ከፍቅር ጋር ተመሳጥረው ምንም አይነት ወሬ ትፍሽ እንዳትይ ግን፣ የምትለብሰው ልብስ ዛሬ ቆንጆ ቀሚስ መርጠሽ ስጪ ብሎ ለሊት በተኙበት ገብቶ ተደብቆ የፍቅር ጓደኛ አሁን ግን አዎ አልገደልኳትም። ስታይኝ እብድ መስልሻለሁ እንዴ አልገደልኳትም። ለአረብ ልሸጣት ነው ወይም ከአረብ ብር ሊቀበልባት ነው ሲላት፣ አይ እንደዛ ከሆነ ቤዛንም ለምለምንም ሁላቸውንም ውሰድልኝ ከቻልክ ሁሉንም መውሰድ ትችላለህ ብላ ትለዋለች ማለት ነው። እና ቀሚሱን መርጣ ሰጥተው ሚስጥሩንም ጠባቂ እንደምትሆን ቀሚሱን መርጣ ሰጥተው ይዞ ሂዷል ማለት ነው። እንግዲህ ያንን ቀሚስ ይዞ በሚገባበት እነዛ ሁለቱ ያዴ አፍቃሪ ከውጭ ተከታትለው ዛሬማ ጉራው የምንሰራህ ሚስጥረን እናዋጠዋል፣ እርግጠኛ ነኝ እሱ ነው ያገታት በማለት ተከትለውታል ማለት ነው። እንግዲህ መጨረሻው ምን እንደሚሆን የምናውቀው ነገር የለም። ልጅቱን ያድኗታል ወይስ እነሱ እንደመጡበት ሲሰማ ይገላታል የሚለውን በቀጣይ የምናይ ነው የምንሆነው። እንግዲህ ኤላ ብዙ ጊዜ ለምን ለምን እሄዳለሁ እሳፈራለሁኝ ከእናት አባቶቼ ይሄዳለሁ እናት አባቶቼ አንቺን እንዳገባ ደስተኛ አይደሉም ይላት ነበር። ብዙ ጊዜ ታዝናለይ፣ ታለቅሳለይ። ከአደይ ጋር እንድትሰራም አመሻሽቶ ነበር። አሁን ግን የነገራት እናቱ ፍቃደኛ እንደሆነችና አባቱን እንደምታሳምንለት ከልሌ ጋር አብረው እንደሚኖሩ ተስፋ ሰጥቷት በደስታ ተሞልታ አሁን ከጎኑናት ማለት ነው እና ሁሉንም ሰው የማይታየሽ እሱን እንዴት የፍቅርን ጓደኛ ጠረጠርሽው ብሎ ሲጠይቃት ኤላ ኤላዬ፣ እኔ የጠረጠርኩት እሱን። ልጁ ምንም ደስ የሚል ነገር የለው። ልጁ በጣም የቃዥ ነው። ስለዚህ እሱ ይሆናል ብዬ ጠርጥሬ ነው ብላ አለችው። ምክንያቱም ለሶስታችንም ስራ አለ ብሎ ሲለን፣ ስራ ምንድን ነው ስንለው፣ ስራውን በሰአቱ መናገር አልፈለግም። ከቦታው ስትደርሱ ታውቃላችሁ ሲል እኔና አዴ እሽ አላልነውም። ኤሉን ግን ሸውዶ ይዟት ሄዶ በዛው ነው የቀረችው ትላለች። በምን እኔ እኮ ይህን ባህሪሽን ነው የምወድልሽ ሁሉም ሰው ያልታየውን አንቺ ይታይሻል። እኔ እኮ ይሄን ባህሪሽን በጣም ነው የምወድልሽ ብሎ ፍቅሩን ይገልጽላታል ማለት ነው። እንግዲህ መጨረሻቸው ምን ይሆናል? ቢዛ ደግሞ እንደምትወደው ባርኮትን እንደምትወደው እና እንደምታፈቅረው ከኤላ ጋራ ምንም አይነት ግንኙነት እንደሌላት ምንም እንደማትፈልገው ነግረዋለች ማለት ነው። ባርኮትም ደግሞ አምኗት ከአሁን በኋላ ያለፈውን ነገር እረስት ነው፣ ከአሁን በኋላ ደግሞ አዲስ ህይወት እንደ አዲስ መጀመር እንችላለን ይላታል። እሺ ችግር የለውም አንተ ባልከኝ እኔ ዝግጁ ነኝ ብላት ነግረዋለች። እሷ ግን እንደምታወራው ከሆነ የኤላን ቤት ገንዘቡን ወርሳ መሄድ ነው የምትፈልገው ማለት ነው። ከሱ ላይ ምንም አይነት ፍቅር እንደሌለባት ነው የምታሳየው ማለት ነው። ሊሊ የእንዱ መታገትንም ደግሞ እሷም ታውቃለች። ልጁ የራሴ ሚስጥር ካላወጣብኝ እኔ ምን አገባኝ ብላ እውነቱን እያወቀኝ ነው አብራቸው የምትኖረው ማለት ነው። መጨረሻቸው ምን ይሆናል? ሊዲያ ሊሊ ሊዲያ ትፈታለች ወይስ ሊሊና አደይን ያጠምዳቸዋል? ተመልሰው ከልጁ እጅ ይገባሉ ወይንስ ልጁን ፖሊስ ያገኘዋል ወይስ አያገኘውም የሚለውን ነገር ደግሞ በቀጣይ አብረን የምናየው ይሆናል። እንግዲህ ፍቅር አንድ ከማይወዳት ሰው ጋራ፣ ሁሌም መልካም ለመሆን ትሞክራለች። ፍቅር በጣም ተንከሲስ በጣም ነገረኛና፣ በጣም ሸረኛ ናት። ግን ፍቅር በኃይለኝነት አይሆንም። ፍቅር ከፈጣሪ ሲሰጥ ወይም ያና አፍቃሪ ሰው ካልወደዳት ሴት ልጅ ስታፈቅር ወይም ሴት ልያ ፍቅራ ብዙ ጊዜ ፍቅሩን ለወንድ ልጅ የምትገልጽለት ከሆነ ምንም ቢሆን ይኮራል ማለት ነው። እንግዲህ ፍቅር ሁሌም ዴቪን አፈቅርሃለሁኝ በማለት ለአደይ ብዙ ጊዜ አንቺ እኮ ሰራተኛ ነሽ፣ ቦታሽን አወቂ። ይሄ የአንቺ ቦታ አይደለም። ሰራተኛ ከኩሽና መውጣት የለበትም። ሶፋ ላይ እየተንደላቀቅሽ ስራውን እረሳሽው እኮ ብላ ብዙ ጊዜ ከወንድሟ ፊት ከደብን ፊት ታመናጭቃታለች ማለት ነው። አመናጨቀቻትም አላመናጨቃተቻትም እሷ ግድ አይሰጣትም። እሷ ማንን መምራት እንዳለባት አደይ አሁን ላይ ሁለት ልብ ነው ያላት። ለማንኛቸውም እሺ ፍቅራችሁን እቀበላለሁ ብላ አምና አልተቀበለይም። እደፍ ግን እንደተቀበለው አድርጎ ያምናታል። ወይም ፍቅሬን ተቀበይ፣ ከዚህ የበለጠ እኔ ባንቺ መሰቃየት አልፈልግም፣ ይበቃኛል ይላታል። ንገሪኝ አንቺ በእኔ ልብ መሰበር ደስተኛ ነሽ ማለት ነው። አንቺ አትፈልጊኝ ማለት ነው። እኔ በጣም ነው የማፈቅርሽ። ለምንድን ነው እውነቱን የማትቀበል? ይላታል። አዴ ፍቅሩን የማትቀበልበት ምክንያት ደግሞ ፍቅር ለእሷ ያላት ሸርና ና ለእሷ ሁሌም ክፉ ነገር ታስብላታለች። ስፈልጊ ውጪ፣ አንቺ ሰራተኛ ነሽ ልክሽ ነወቂ ከአሁን በኋላ ደ ጣል እጁን እንድትነጊው አልፈልግም ከደብ ራቄ እያለች ሁሌ ታስፈራራታለች። ስለዚህ ምንም መወሰንም አትፈልግም። ደብ ግን በጣም እንደሚያፈቅራት ባርኮት ደግሞ በሁለታቸውን ፍቅር ቅር እንደሚለውና እንደሚደብረው ግን የኔ ቅርቢ ብሎ እንደሚያስመስልም ያስታውቅበታል። ደብ እንደሚያፈቅራት ያውቃል። ባርኮት ደግሞ ባላየ ለማለፍ የለማለፍ እንቅልፍ እምቢ አለኝ እኮ እህቴ ከጠፋ ጀምሮ እንቅልፍ እምቢ ብሎኛል ከአንቺ ጋር ልምጣና ልተኛ ብሎ ከሷ ላይ ይተኛል ማለት ነው እንደዛ እንዳሉ እንደተኙ ባርኮቴ የመጣና ያያቸዋል ባርኮቴ ምንም ጥሩ ስሜት አይሰማውም ግን ይሄኛው ቀድሞ ድብ ቀድሞ ፍቅሩን ስለተናገረና እንደሚወዳት ስለነገረው ሸም ስለማያ ስለያዘው ቤቱ ለቆ ሄዶ ቢዛ የምትባል አዲስ ልጅ ለራሱ ፍቅረኛ የምትሆን ይዞ መቷል ማለት ነው ባርኮቴ ግን አደይን እንደሚወዳትና እንደሚያፈቅራት ያስታውቅበታል እንግዲህ መጨረሻቸው ምን ይሆናል ሌሎ ትለቀቃለች ወይስ ምን ይፈጠራል የሚለውን በቀጣይ እናየዋል ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ በያላችሁበት አለም ዳርቻ ሰላማቸው ይብዛ